አሜሪካና የታላቋ ትግራይ ጣፈንታ ጤና ይስጥልን። ክብራትና ክብራን የጣና ሚዲያ ድማሽ ተመልካቾች፣ እነሆ ለዕለቱ አንዳች ቁም ነገር እንጨምር ዘንድ በአንድ ዋና ወቅታዊ ርዕሰ ጉዳይ ዙሪያ አንድ ሀተታ ይዘንላችሁ ቀርበናል። ሀተታው መረጃ ላይ ተመሰርተ ስለመሆኑ አስገንዝበን ወደ ዋናው ጉዳያችን እንዘልቃለን። አዲስ አበባና አስመራ ሊተናነቁ መረብ ምላሽን በደም ሊጨቀይ ቀናት ይሁን ለሰዓታት ስለመቅረታቸው ብዙ እየተባለለት ነው። አስከፊ ይሆናል ተብሎ የሚጠበቀው የአብይ አህመድን ወረራ ተከትሎ የሚመጣውን ውጊያ ማስቆም ከሚችሉ መካከል የዶናልድ ትራምፕ አሜሪካ በቀዳሚነት ስሟ ሲነሳ ይስተዋላል። ያም ቢሆን ሀገሪቷ የሚታይ አንዳችም ጥረት እያደረገች ስለመሆኑ እያየን አይደለም። ይህ የአደባባይ እውነት ጥቂት ጥያቄዎችን እያነሳን እንድንጠይቅ በቂ መነሹ ይሆነናል። ለመሆኑ አሜሪካ ምንድን ነው የምትፈልገው? ከቀጣዩ ጦርነት ማግስት አሜሪካ ትግራይንና ከፊል የኤርትራን ሰሜናዊ ክፍል ያካተተች ታላቋን ትግራይ ማቋቋም ሀሳብ አላትን ስንል በአንድ ሚስጥራዊ ሲባል በሰነበተ የሲአይኤ ስብሰባ በኩል መረጃዎችን ወደ እናንተ እናደርሳለን ከዚያም ያቺ ግዙፍ ሀገር ኢትዮጵያን አስመልክቶ ያላት ነባር አረዳደስ ምን ይመስላል ለሚለው የሁልጊዜ ራስ ምታትም ብዙዎች ልብ ባላሉት አንድ ሁነኛ መረጃ ሽንቁሩን ልንደፍነው እንሞክራለን አብራችሁን እንድትቆዩ ስንጠይቅ በፍጹም ሰዓታችሁን እንደማታባክኑ እርግጠኞች ነን። መረጃውን እናስቀድም። ታላቋን ትግራይ በጦርነቱ ማግስት ህውሃትና አሜሪካ በሚታወቅም በማይታወቁም ሀቆች እንደተሳሰሩ አስርታትን ተሻግረዋል። የቀደሙትን ዘመናት ትተን የትናንቱን የ2013ቱን ጦርነት ብናስታውስ እንኳን የህውሃትን የዲሲ ታማኝ አገልጋይነት በደም ግብር ተመልክተነዋል። የወቅቱን የባይደን አሜሪካ ያን ጦርነት የህውሃት ዳግም ወደ አራት ኪሎ መመለሳ አይቀሬነት አድርጋ ወስደው እንደነበር በሌላ በማንም ሳይሆን በራሷ ሁነኛ ዲፕሎማት በኩል ገፍታ እስከመሄድ ተዳርሳ ነበርም ማሳያ የህወሀት ታጣቂዎች ወደ ሰሜን ሸዋ መዳረስ ሲጀምሩ አሜሪካ አንድ ታማኝ ዲፕሎማቷን ለአንድ ተልእኮ መደበች። ዲፕሎማቷ በ1997ቱ ምርጫ ህወሀትን በጠራራ ፀሐይ እስከ መደገፍ ያላፈረችውና ኢትዮጵያ በደግ የማታስታውሳት ቪኪ ሆልድስተን ነበረችም። የወቅቱ የህወሀት ታጣቂ አዋጊዎች እነ ጀኔራል ጻድቃን አዲስ አበባ መግባታችን አይቀርም ሲሉ ለአፍሪካ ሪፖርት መጽሔት በተናገሩ ማግስት ሆልድስተን ባህር ማዶ ይገኙ የነበሩትን የህወሀት አፈቀላጤዎች ሰበሰበችም። ነባሩ የግንባሩ የውጭ ጉዳይ ሰውና የዚያው የአሜሪካ አምባሳደር የነበረው ብርሃነ ገብረ ክርስቶስ በመራው ይኸው የዙም ውይይት የህወሀት አሸናፊነት አይቀሬ ነው ስትል የተሰማችው ቪኪም አዲስ አበባ ገብታችሁ አብይን በብረት ወርዶት ስትልም ተሰማችም። በዚያው ስብሰባ የተገኘው የቀድሞ በኢትዮጵያ የአሜሪካ አምባሳደር ዶናልድ ያማማቶም አብይ አይሰማም፣ በፍጹም የሚያዳምጥ ሰው አይደለም እና ና የምታደርጉትን አድርጉ ማለቱ ተዘግቦ ነበርም። የሆነው ሆነና ዲፕሎማቶቹ የጓጉለትን ድል ሳይመጣ ቀረም። ሁለት ዓመታትን ተሻግሮ ግን ሌላ አንድ አዲስ እድል ያገኙ ሳይመስላቸው አልቀረም። ይኸውም ህውሀት ዳግም ኢትዮጵያን ካልገዛ፣ ቢያንስ ከኢትዮጵያና ከኤርትራ የተቆነጣጠረች ታላቋ ትግራይ ያሏትን አንዴት አዲስ ሀገር በኢትዮጵያ ፍርስራሽ ላይ ማዋለድም። ለዚህ ደግሞ ቀጣዩ የአብይና የኢሳያስ ናይ ቀሬ ጦርነት ምናልባትም የማይገኝ እድል አድርጋ ስለ ተወሰዷ የሚታዩም በሚስጥር የሚከወኑትም እያስረገጡ ነው። ክብራትና ክብራን የምንነግራችሁ ትንታኔ አይደለም፣ መረጃ ነው። ይህንን አስበው የሚሰሩ የመረጃ ሰዎች በአፍሪቃ ቀንድ ተሰማርተዋል። ሌላ ወሳኝ ጥያቄ እንዲህ ስንል እናስከትልም። ከኢሳያስ በኋላስ የሆነው ሆነና በአማራና በትግራይ እናቶች እምባ ላይ የቆመው የፕሪቶሪያ ስምምነት በዚያቸው አሜሪካ ጠንካራ መዳፍ ስር ተፈረመ። ሰነዱ የግጭት ማቆም ስምምነት ብቻ ቢሆን ቀሎም የሰላም ስምምነት ነው ሲባል ሰነበትም። ያቸው አሜሪካ ግን ነገሮችን ሁሉ ለፕሪቶሪያው ስምምነት መተውን በእጅ አላላችም። አዲስ አበባና መቀሌ ከመግለጫ አንትርክ በኋላ ብልጽግና ህወሀትን ከህጋዊነት በሰረዘ ማግስት ኢምፔሪያሊስታዊው ሀገር ወደ ሌላ ሴራ ተሻገረች። የሴራው ማጠንጠ ኛ ነጥብ አንድ ነው። ኢሳያስን አስወግደን ስደተኞቹ ተስፋ ቢስ ወጣቶች የተሰባሰቡትን ብርጌድ ንሃምዱን በተለምዶ ቡድን አስራ አምስት ይባሉ ከነበሩት እነ ፕሮፌሰር በረከት አብ ሀብተ ስላሴ ጋር የአበራ አሻንጉሊት አገዛዝ አስመራ ላይ ማቋቋም የሚል ስሌት ያዙ። የዚህ የወጣቶቹ ስብስብ አዲስ አበባ ውስጥ በይፋ ቢሮ እንዲከፈት ከመደረጉ ባሻገር ከአዲሱ የስቴት ዲፓርትመንቱ የአፍሪካ ኃላፊ ቲቦር ናጊ ጋር ጠበቅ ያለ ወግ ከጀመረውም ሰነባብተዋል። እኒህ ልዩ ተልእኮ የተሰጣቸው አምባሳደር የኤርትራን መንግስት ለመጣል በትጥቅ ጭምር እየተንቀሳቀስ የሚገኘው ብርጌድ ናሀምዱ አመራሮችን በተከታታይ ማግኘታቸውን የቀጠሉ ሲሆን በአንድ የቲዩተር መልእክታቸው ላይ ሻቢያም እንደ ሃንጋሪው ኮሚኒስት መንግስት እንደሚወገድ እምነቴ ነው በማለት አነጋጋሪ አስተያየት መስጠታቸው ይታወቃል። አምባሳደሩ በዚያው መልእክታቸው የኤርትራ ሰማያዊ አብዮታዊ ግንባር አመራሮችን ስላገኘው ደስ ብሎኛል፣ ኢሳያስ እንደሚደነብር አውቃለሁ ነገር ግን የሃንጋሪ ኮሚኒስት መንግስት ሲወገድ በወቅቱ ከነበሩት ተመሳሳይ የነፃነት ታጋይ ቡድኖች ጋር ሰርቻለሁ። አሁንም በኤርትራ ያን እንደሚደገም እምነቴ ነው ሲሉ ተልእኳቸው ነግረውናል። ቲቦር ናጊ ባለፉት አራት ወራት ብቻ ይፋዊ በሆነ መንገድ የኤርትራ ሰማያዊ አብዮት ግንባር ወይም የብርጌድ ናሐምዱ አመራሮችን ሶስት ጊዜ አግኝተው ማወያየታቸውን አስተውለናል። ቲቦር ናጊ በቅርቡ ያገኙት ዳዊት ተፈሬ የተባለ የኤርትራ ሰማያዊ አብዮት ግንባር የዲፕሎማሲ ቡድን አባለን ሲሆን በብልጽግናው አገዛዝ የገንዘብ ድጋፍ ሞራል ግሎባል የተሰኘ ወትዋች ድርጅት ጋር በጥምረት የአስመራውን መንግስት ለመጣል እንደሚሰሩ መረጃዎች ያሳያሉ። በነገራችን ላይ ሞራል ግሎባል ስትራቴጂስ የተሰኘው የሎቢ ቡድን ኢሳያስን በመጣል አስመራ ላይ አሻንጉሊት መንግስት ለማቆም ተግቶ የመስራት ተልእኮ እየተሰጠው ቡድን ነው። ቡድኑ የአሜሪካ መንግስት ፖሊሲ አውጪዎችን በማግባባት ይታወቃል። ኤርትራን ከፕሬዝዳንት ኢሳያስ አፈወርቂ አገዛዝ ነፃ ለማውጣት ለሚደረገው ትግል የአሜሪካ መንግስት ገዛ እንዲያደርግ የሚል የአግባቢነት ተልእኮ ይዞ በመስራት ላይ ነው። ለብርጌድ ናሀምዱ የተቀጠረው ሞራን ግሎባል ስትራቴጂስ የኩባንያው ዋና መሪ ለ25 ዓመታት የአሜሪካ ህግ አውጪ ምክር ቤት አባል የነበሩት ጂም ሞራል ናቸው። ይሄስ የድህረ ኢሳያስ አሜሪካ መር አሻንጉሊት መንግስት ማቋቋም ባይሳካስ ለሚል ጠያቂ አሜሪካ ፕላን ቢያለችውን እቅድ ጠረጴዛ ላይ ያስቀምጣለች። ምን ካላችሁን ታላቋን ትግራይ መመስረት የሚል አሳዛኝ ምላሽ ይሆናል። ይሳካላት የሚለውን ለጊዜው አስቀምጠን የሆነውን እንገራችሁም። ከጥቂት ወራት በፊት አንድ ከበድ ያለ መረጃ ከወደ ዋሽንግተን ሲወጣ ጆሮአቸው ላይ ያረፉ ጥቂት ሰዎች ነበሩ። ነገሩ እንዲህ ነው። ታማኝ ምንጮች እንደሚሉት ከሐምሌ አንድ እስከ ሐምሌ አስር ለዘጠኝ ቀናት በአሜሪካ ውጭ ጉዳይ ዲፓርትመንት የተመራው ኮንፈረንስ ኤርትራ ውስጥ የአገዛዝ ለውጥ ማድረግ የሚለው ዋነኛው አጀንዳው ነበር። ይህ ኮንፈረንስ የኤርትራን ሕዝብ የመከፋፈልና ቀይ ባህርን በፌዴሬሽን ስም የመቆጣጠር አጀንዳን እንዳለው ተነግሯል። ስቴት ዲፓርትመንቱና የስለላው ቡድን ሲአይኤ ይህ በመሮት በዚህ ሚስጥራዊ ነው በተባለው ኮንፈረንስ ለትግራይ የመገንጠል ነፃነትን ለመስጠትና በአፋር ንቅናቄ ስም ሰፊውን የኤርትራ ግዛት ወደ ትግራይ በመክፈል ቀይ ባህርን የተቆጣጠረች ትግራይ ሪፐብሊክ የምትፈጠርበትን ፖለቲካዊ ስልቶች መንደፍን የጨምረም እንደሆነም መረጃውን ያደረሱን ምንጮች አረጋግጠውልናል። አሜሪካ የሚኖሩ ስደተኛ ኤርትራውያን በሚል ስያሜም ስለተሰባሰቡት ትግረኛ ተናጋሪ የኢሳያስ ተቃዋሚ ናቸው ስለተባሉት ዜጎች ያነሱልን ምንጮች ከአመት በፊት ለት የትግራይ ስደተኞች አሜሪካ ሰጠውት ያለችውን የነጻ ቪዛ እድል አስታውሱ ብለውናል። ከአመታት በፊት የፕሪቶሪያው ስምምነት በተደረገ ማግስት የአሜሪካ ውጭ ጉዳይ መስሪያ ቤት ውስጥ የሚገኘው ስደተኞች ንዑስ ዲፓርትመንት አንድ አስደሳች ዜና ለመቀሌ ሰዎች ላከም። የዜና ወጃው በወቅቱ እንደተጠቀሰው ጦርነቱን ሸሽተው አሜሪካ የሚገኙ የትኞቹም የትግራይ ተወላጅ ስደተኞች ለ18 ወራት የሚቆይ የመኖሪያ ፍቃድ እንደሚሰጣቸው ተነገረም። ከዚህ ባለፈም ትግራይ ውስጥ የሚገኙ ዜጎች አሜሪካ ውስጥ የሚኖሩ አምስት ሰዎችን የሁኔታ ማግኘት ከቻሉ ካለምንም የቪዛ መስፈርቶች ወደ አሜሪካ መሄድ እንደሚችሉም አዲስ አበባ ያለው የአሜሪካ ኤምባሲ በግልጽ አሳውቆ ነበር። ይህንን ተከትሎም በእርግጥም ብዙ የትግራይ ሰዎች ባለፉት ወራት ወደዚያች ሀገር መሄዳቸው ይታወቃል። ከዚያም የተጠቀሰውን እድል ያገኙትን በዚያ የሚኖሩትንም ሆነም ከዚህ የሄዱትን የትግራይ ሰዎች አሜሪካ የሰጠቻቸው ወረቀት በኢትዮጵያዊነት ሳይሆን በኤርትራዊነት መሆኑንም ማረጋገጥ ተችሏል። ቁልፉ ጨዋታ ያለውም እዚህ ላይ ነው። የመረጃ ምንጮች እንደሚሉት በነዚህ ዘጠኝ ቀናት የሻቢያ ተቃዋሚ በሚል በጠቀስነው ስብሰባ ውስጥ የተሳተፉት እነዚሁ የትግራይ ሰዎች ናቸው። በዚያ ጸረ ኢሳያስ አፈወርቂ ጉባኤ እንደ ዳን ኮኔል እና ጆን ያንግ የመሳሰሉ ትግራይን እና ኤርትራን ለብዙ አስርታት ሲያጠኑ የከረሙ የምዕራቡ ዓለም ተደማጭ መጽሐፍትን ጨምሮ ማርቲን ፕላውት እና ከህወሓት በኩል ደግሞ ለረዥም ዓመታት የድርጅቱ የስለላ ኃላፊ የነበረውና ፍኖተገድል ፍኖ ተገድል የተሰኘውን የህወሓት ታሪክ መጽሐፍ ጸሐፊው ብስራት አማር እንደሚገኙበት ምንጮች ጠቅሰዋል። ራሱን የአፋ የአፋር ንቅናቄ ብሎ የሚጠራውና የአፋር ትሪያንግልን በአፍሪካ ቀንድ መሰርታል የሚለው ንቅናቄም መሳተፉን ለመረዳት ችለናል። እንደ መረጃው ከሆነም የዚህ ንቅናቄ ተሳታፊነት ያስፈለገው ሰሜናዊ ኤርትራን ወደ ትግራይ ጠቅልሎ ቀይ ባህርን መያዝ የምትችል ታላቋን ትግራይ መፍጠር፣ ካልተቻለም ለታሰበው ፕላንሲ መጠቀሚያ ለማድረግ ታሳቢ ተደርጓል። ይህ ማለት በጅቡቲ ኢትዮጵያና ኤርትራ ውስጥ የሚገኙትን አፋሮች ህዝበ ውሳኔ እንዲያካሄዱ በማድረግ በአንድ ሀገረ መንግስት ስር ለመጠቅለል በሚ አጀንዳ ቀይ ባህርን በሌላ መልኩ ለትግራይ ቅርብ ለማድረግ እንደሆነም ምንጮች አክለዋል። በዚህ ኮንፈረንስ ላይ የተሳተፉ ከሚገኙት ሰዎች መካከልም የዘውትር የአዲስ ስታንዳርድ እና የኦኤምኤን የፖለቲካ ተንታኙ ፈይሰል አብዲ ሮቤሌ በኤርትራ ያለው አገዛዝ ከፕሬዚደንት ኢሳያስ አፈወርቂ በኋላ እንደማይቀጥል ጠቅሶ የምዕራቡ ዓለም መንግስታት ይህንን አስተውለው ጊዜያዊ መንግስት አስቀድመው እንዲያዘጋጁ ሀሳብ ማቅረቡም ተሰምቷል። መቀሌን የወከለው ብስራት አማረ በበኩሉ የኤርትራ ወጣቶችን አደራጅተን ኤርትራ ውስጥ የፈለግነውን ማድረግ እንችላለን ሲል የድርጅቱን፣ የህወሓት አቋም በስፋት ማብራራቱን ምንጮች ጠቅሰውልናል። በአፍሪካ ቀንድ የአሜሪካ ልዩ መልእክተኛ የነበሩትና በተጋባዥነት ስም የተገኙት የቀድሞ አምባሳደር ማይክ ሀመርም በዚህ ስብሰባ ላይ መገኘታቸው ሲነገር፣ ተሰብሳቢዎቹ ካልፈጠኑ ነገሮች ከቁጥጥር ውጭ ሊወጡ እንደሚችሉ ማስጠንቀቃቸው ታውቋል። እነዚህን መሰል መረጃዎች የሚሰማ አድማጭ ያቺ አሜሪካ የምትባል ሀገር ኢትዮጵያ ላይ ያላት አረዳድ ምንድን ነው ብሎ መጠየቁ ፍትሐዊ ነው። ምዕራቡ የኢትዮጵያን ውስጣዊ የተረጋጋ ደህንነት ስቴብል ሴኪሪቲ ሆነም የኢኮኖሚ ከፍታ አይፈልግም የሚለው ርዕሰ ጉዳይ በብዙ የኢትዮጵያ ጸሐፊዎች ሲባል የከረመ ነው። ግድ የለም። እነዚህን የሀገር ቤት ጸሐፍት እንዲህ ያስባላቸው ሀገር ወዳድነት ነው ብለን ብናልፈው፣ ከራሷ ከአሜሪካ ዋነኛ የውጭ ጉዳይ ፖሊሲ አውጪዎች የተሰነዘሩት ሀሳቦች ከዚህ የከፋ ጉዳዮችን ያነሳሉ። ለምስክርነት ከወራት በፊት በመቶ ዓመቱ ህይወቱ ያለፈውን የሀገሪቷ የውጭ ጉዳይ ፖሊሲ አርቃቂ የሚባልለትን ሄነሪ ኪሰንጀርን እናንሳ። አይሁዶ ኪስንጀር በተለይም በቀዝቃዛው ጦርነት ዘመን ከጓቲማላ እስከ ኮንጎ ከማኦ ቻይና እስከ ካስትሮ ኩባ የተፈራ አይነክ የአሜሪካ የውጭ ጉዳይ ሚኒስትር ነበር። ታዋቂው የኢትዮጵያ ጥኚ ፕሮፌሰር ቴድሮ ቬስታል ዘ ላይን ኦፍ ጁዳ ኢን ዘ ኒው ወርልድ በተሰኘው መጽሐፋቸው አደገኛ ሰው ኢትዮጵያን አስመልክቶ የአሜሪካ ፕሬዝደንቶችን መከተል አለባቸው ያለውን ቅዱስ ሕግ መጽሐፉን ነግረውናል። እንደ ኤውሮፓውያን የዘመ ዘመን ቅምር አቆጣጠር በ1972 አለሙን የሚመራ ተብሎ ሁለተኛ ስያሜ የሚጠራውን ብሔራዊ የደህንነት ካውንስል ይመራ የነበረው ሄነሪ ኪሲንጀር የአሜሪካ የሁልጊዜ ፖሊሲ ኢትዮጵያን በማያቋርጥ ግጭት ውስጥ መንከር ነው ሲል መከረም። ይህንን ለማድረግም የብሔር ሃይማኖትና ሌሎች ኢትዮጵያን መከፋፈያ ጭብጦች መጠቀም ያስፈልጋል ሲልም ለዚያኔው ፕሬዚደንት ሪቻርድ ኔክሰንና ቀጣዮቹ ፕሬዚደንቶች ኢትዮጵያን መመልከቻ ደንብ ይሆን ዘንድ አብዝቶ መከረም። ከዚያን ጊዜ በኋላ የመጡት የአሜሪካ ፕሬዚዳንቶች ሁሉ ይላሉ ጸሐፊው፣ ቬስተል ይህንን የኪሲንጀርን ምክር ከልቦናቸው ጻፉት። ሰውየው እድሜው ወደ መቶ ተጠግቶም እስከ መጨረሻ ደቂቃው ድረስ የፕሬዚደንት ዶናልድ ትራምፕ ልዩ አማካሪ እንደነበርም ልብ ይሏል። ዶናልድ ትራምፕስ ይህንን የክፉ ሰው ምክር አልሰሙም ትላላችሁ? ክቡራትና ክቡራን ለዛሬ የሰጠናችሁ ጥሬ መረጃ ነው። የዚህን ጥሬ መረጃ በተከታታይ ዝግጅቶቻችን ትንታኔውን ይዘን እንመጣለን። እስከዛው ኢትዮጵያ ላይ የፈረዱ ኢትዮጵያውያን እንዳሉ እያሰባችሁ የሀገር መንግስቷ፣ የመናድ አደጋ ውስጣዊ ተጋላጭነቷ መስፋቱና ያች ሀገር በስለላ ተቋማቶቿ በኩል የማይገመቱ ግን የተጀምሩ አደገኛ የቁማር ጨዋታዎች እንዳሏት እያሰላሰላችሁ ጠብቁን። የዛሬው መርሃ ግብራችን ይህንን ይመስል ነበር። ጣቢያው ተከታታይ መረጃና ትንታኔ፣ ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሆኑን፣ በተሳትፎ ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። የጣና ልጆች ነን ከሀቅ ጋር አብረን